ሽነሽታ አይነት ላይ እናታችንም ሁላ መርቅልን መረቅ አይማራችን

እየተሰደድን አይደለም፣ ጋይስ እንግዲህ ጉራጌ። በባለፉት ጉዞዎቻችን አርባ አመት የሚመስሉት ሴትዮ የሰባ አራት ዓመት መሆናቸውን አውቃቸው ነበረ። እጅግ በጣም የሚያምርን ጊዜ እያሳለፍን ነበረ። ወድቀለወድቀለወይ ወይ በዚህኛው ጉዟችን የጉራጌን እጅግ የሚያምረውን ተፈጥሯቸውን በስተመጨረሻም የመጨረሻው ቀን ላይ እንዴት ይመስል እንደነበረ የምታየው ሆና ከተመልካቾቻችን 89 ፐርሰንቱ ቪዲዮን ሰብስክራይብ የሚያደርግ አይደለም፣ እና አባካችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ድንቅነሽ አፍሪካን ጉራጌ ሰባት ቤት እነሞር ነው የምንገኘው። በጣም ደስ የሚል የሚያምር ውብ ተፈጥሮ ላይ ነው እያሳልፍናለን። እናቴ ስንት አመቶት ነው? ሰባ ሶስት ሰባ ሶስት አመቶት ነው። የጉራጌ የመጨረሻ ቀናችን በቆጮ በክትፎ በጭፈራው እጅግ በጣም የሚገርም ጊዜና ሰዓት አሳልፈን ነው። ይህን የመሰለ ምግብ ክትፎ አይደለም፣ ይታያቸው። ይህን የመሰለ ምግብ ክትፎ አይደለም። የክትፎ ሰዓት ማታ ነው ተብለን፣ ይሄ ከሶስት ቤት ተወጣቶ የመጣ ስጋ ነው። ይህን ስጋ ወደ ዘጠኝ ሰዓት አስር ሰዓት አካባቢ ነው የበላ ነው። ታዲያ ይህን በሎሚ እያደረጉ እየሰጡን ነበረ። ክትፎ በሎሚ ሌላ ስም አለው፣ ስሙን ረስቸዋለሁ። ከዚያ ቆጮ ደግሞ መጣ። ሁሉም የራሱን ይዞ ይመጣና ደግሞ በጣም የሚገርማችሁ ነገር አንድ ሰው ይህንን ምግብ ካልጨረሰ ይዞት የመሄድ ግዴታ አለበት ማንም የማንም ሰውን አይበላም ቤተሰብ ተሰበሰበ ወዳጅ ዘመድ ጎረቤቶች ተሰባሰቡ ከዛ ደስ የሚል ጊዜ ታለፈ ወዲያውኑም አባቶች ባለአባቶች እዚ አካባቢ ያሉ አባቶች መጥተው እየተጫወቱ እየተዝናኑ ደስ የሚል ሰዓት አብረናቸው አሳለፍን ከዛም ደግሞ ወደ ላይ ወተን የማማን መሬት አየኑ ይሄ እንዳለ የምታዩት በቆሎ ከፊት ያለው በጣም ግዙፍ መሬት የእሳቸው እርሻ ነው ድጋሜ ደግሞ ክትፎም ተዘጋጀ ምናምን ምናምን ደስ የሚል ጊዜ አሳልፈን ነበር የመጣ ነው። ያው የመጨረሻ ቀን እንደመሆኑ ካሜራ ዘግቶብናል፣ ስልኮቻችንም ዘግቶ ነበር። ያን ያህል ያልነውን ነገር መያዝ አልቻንም። ግን የሆነ ሆኖ ደስ ሚል ጊዜ በጉራጌ በቆሴ ጉራጌ በሽኩል ቀበሌ አሳልፈን ነበር። እንዲህ ቅቤ የሚፈስልን የአንብር ክትፎ የሚባለው ነው ወይም የጎመን ክትፎ ነው እነ ሞር ላይ ብዙ አይታወቅም ብለው ነግረውን ነበረ ግን ሚጥሚጣው ቅቤው ጎመኑ ሆዱ ያልተሻለው ሰው አለ ብዬ አላስብም እኛ ከሄድን ሰዎች ውስጥ በጣም የሚገርም የሚገርም ጎመን በህይወት እንደዚህ አይነት ጎመን በልቻ አላቅም ማማ በሰባ አራት ዓመታቸው ነው ከፍ ዝቅ እያሉ ይህን ሁሉ ህዝብ ሲያስተናግዱ የነበሩ ለእነሱ ምንም ነገር መስሎ አልተሰማቸው በጣም ጀግና ጠንካራ መቀመጥ የማይወዱ ዝም ብሎ በቃ የሆነ ነገር ያይዛሉ እሱን ይጨርሳሉ የሆነ ነገር ይሰራሉ እሱን ይጨርሳሉ የሆነ ነገር ይሰራሉ ምንም ማረፍ የማይወዱ ጀግና እናት ናቸው ለዛ ነው አርባ ዓመት የሚመስሉት እንግዲህ ተመልክተዋቸው ሰባ አራት ዓመታቸውን ይኸው ቲሸርትና ጃኬት ለብሰው ነው እንደዚህ ሲያስተናግዱ ነው የነበሩት ማንራረ

ሁለት ረሀመቱ አንድ ላይ ማንን የከበባችሁት? ሀቢባን ሀቢባን ነው። ሁለት ረሀመቶቻችን ከበቡሽ። እርስዎ የእሳቸው ምንድን ነው፣ ስንተኛ እርስዎ? ሶስት ወደኋላ ይሄዳል። ከእሷ ጋር ሶስት አሉ ከእኔ በላይ። እኔ አራተኛ ነኝ። አራተኛ ነኝ፣ ለሷ የሶስቴ ታናሽ። የአራተኛ እንግዲህ እንደምትሰሙት ነው። የአራት ጊዜ ታናሻቸው ናቸው እሳቸው፣ ያያቸዋቸው ማለት ነው። እሳቸው በጣም ጠንካራ ናቸው። ገና ወጣት ነው የሚመስሉት። እንደዚህ እንግዲህ፣ ይህንን የመሰለ ክትፎ አበሉን። ሰው ማመን አልቻለም፣ እውነት ለመናገር ና የማማን ነገር፣ ሰው ማመን አልቻለም። ብቻ ግን አሪፍ ጊዜን አሳልፈናል። አይ፣ በቃኝ። ምን የማይወርዳል ምን እንደሆነ ወንጃ ምን አይወጣችሁ። በኢየሱስ ስም በኢየሱስ ስም፣ በሰላም በሰላም በሰላም፣ አሜን። እዚህ እግዚአብሔር ይስጣችሁ፣ ተባረኩ፣ ከላ ከዛ ከሩቅ የመጣችሁ ሁላችሁም አላማችሁ ሀሳባችሁ ቅዳችሁ ፈጣሪ አምላክ ሙሉ ያርግላችሁ ሙሉ ሁኑ የሞላችሁ ሁኑ ከፍ በሉ ከፍ ያርጋችሁ ከፍ ከፍ በሉ ከፍ ከፍ ያርጋችሁ እኔ በጣም ተደስቻለሁ የገባችሁበትም የወጣችሁበትም ሁሉ ደስታ ይሁን ሁሌም ደስተኛ ሁኑ። ሁሌ ደስተኛ ሆኖ ከፍ ያርጋችሁ፣ ፈጣሪ አምላክ ከፍ ያርጋችሁ። ከፍ ከፍ በሉ። አለማችንም አገራችንም ሰላም ይሁን። ጦርነት በቃ ይበለን፣ ሰላሙን ያወርድልን። ከኔ የጎደለ ራሱ ይሙላበት። ወገቡ ነበር እና ዛሬ የማማን ታሪክ እንደሰማችሁት ነው በጣም የሚገርም ነው። ያው ስራ ስሩ ተብለናል፣ አያድክማችሁ። ከዚች ዚች የትራንስፖርት መሳፈር ምናምን ለትራንስፖርት እንትን ማድረግ አቁሙ ተብላችኋል እና እንግዲህ ደራር ቦ እድሜ እስጣቸው። በጣም የሚገርም ነው፣ የሚደንቅ ነው። እያንዳንዱ ነገር እዚህ አሁን እሳቸው ናቸው የሰሩት። አሁን ይህን ራሱ አጥር እንዳለ ይህን ይህን የምታዩት ይህን ሁሉ አጥር ማለት ነው። እዛ ድረስ እሳቸው ናቸው እዛ ድረስ እሳቸው ናቸው ያሰሩት ቤት ውስጡ ምናምን በጣም በጣም የሚገርሙ ጀግና ሴት ናቸው እና ከጆፎራ ከጉራጌን ያለ ነው። እሺ ገባሉ